እሺ ተመልካቾች እንዴት ናችሁ? እንግዲህ ለባንኮች በጣም ጥሩ ዜና አለ። እሱም ምንድን ነው? በየዓመቱ አፍሪካ ቢዝነስ የሚባለው ማጋዚን በአፍሪካ ውስጥ ያሉ መቶ ምርጥ ባንኮችን ዝርዝር ያወጣል። ስለዚህ የ2025ን ዝርዝር አውጥቷል። በዚህ ዝርዝር ላይ ስድስት የኢትዮጵያ ባንኮች ተካተዋል። 2024 ላይ አምስት ነበሩ። 2022 ላይ ሁለት ባንኮች ብቻ ነበሩ፣ ከኢትዮጵያ ቶፕ መቶ ውስጥ የተጠቃለሉት። አሁን ደግሞ ስድስት ደርሰዋል። አዲስ የተጠቃለለ ባንክ አለ። ደግሞ በሚገርም ሁኔታ ከአምና 18 ደረጃ ያሻሻለ ባንክ አለ፣ 17 ደረጃ ያሻሻለ ባንክ አለ፣ 16 ደረጃዎችን ያሻሻለ ባንክ አለ። የኢትዮጵያ ባንክ እነዚህ ባንኮች እነማን እንደሆኑና ደግሞ ደረጃውንም እየመራ ያለው ባንክ የትኞቹ ባንኮች እንደሆኑ መረጃ ልሰጣችሁ ፈልግ ያለው የዚህ ፕሮግራማችን አጋር በኢትዮጵያ ውስጥ የብሔራዊ ባንክ ፍቃድ የሰጠው የግል የምንዛሬ ቢሮ ሩሃ ፎሬክስ ቢሮ ነው። ለተጓዦች ወደ ውጭ ለሚጓዙ የውጭ ምንዛሬ ምንጭ ሆኖ ያገለግላል። እንዲሁም ምንዛሬ ለሚፈልጉት በተሻለ የገበያ ዋጋ የተለያዩ ሀገራቶችን ምንዛሬ ያቀርባል። በካሳንቺስ ሳርቤትና ድሬዳዋ ባሉት ቅርንጫፎቹ እየቀረባችሁ የተሻለ ምንዛሬ እንድታገኙ ይጋብዛችኋል። የተሻለ ምንዛሪ ማግኘት ኢንቨስትመንት መሆን ናውቃችሁ በ096444333 በ0991332000 እንዲሁም በሮሃ ፎሬክስ የሶሻል ሚዲያ ሊንክ በመግባት የየለቱን የምንዛሪ ዋጋ በማወቅ እንድትገለገሉ ይጋብዛችኋል። የአፍሪካ ቢዝነስ የሚባለው ማጋዚን በጣም የቆየ ነው። እንግሊዝ ውስጥ የሚታተም መጽሔት ነው። ከ1982 ጀምሮ ላለፉት 43 ዓመታቶች በእንግሊዝኛና በፈረንሳይኛ ህትመት ያወጣል። የፋይናንስ ሴክተር ላይ መረጃዎችን ያወጣል እና በየአመቱ አፍሪካ ውስጥ ያሉ መቶ ምርጥ ባንኮችን ዝርዝር ያወጣል። ከ2015 ጀምሮ ደግሞ ወደ ዲጂታሉ ዞሯል። ስለዚህ ገብታችሁ መመልከት ትችላላችሁ። ከፍተኛ ኮፒ የሚሸጥ ነው። እንግዲህ ኬንያ ውስጥ በተወለደ ጋዜጠኛ የተመሰረተ ነው፣ ይሄ አፍሪካ ቢዝነስ የሚባለው እንግሊዝ ውስጥ መቀመጫውን አድርጎ ህትመቶችን ያወጣል እና በየአመቱ መቶ ምርጥ የሚባሉ ባንኮችን ከካፒታላቸው አንፃር ካላቸው ካፒታል አንፃር ወደ ዶላር እየቀየረ ነው የሚያወጣው። እና አምናም ከአንድ እስከ ሶስትን እየመሩ የነበሩት ባንኮች ዘንድሮም እሱን ደረጃቸውን አስቀጥለዋል። ግን አፍሪካን እንኳን ከፋፍለን ብንመለከታት በጣም ብዙ ባንኮችን ያስመዘገቡት የሰሜን አፍሪካ ሀገራቶች ናቸው። በጣም ብዙ ቁጥሮችን ከነዚህ መቶዎች ውስጥ በጣም በከፍተኛ ሁኔታ ደረጃ እያሻሻሉ ነው ብዙ ቁጥር ያለው ባንኮች የሰሜን አፍሪካ ናቸው ምስራቅ አፍሪካ ቀጥሎ ያለ ነው 21 ባንኮች አሉ እዚህ መቶ ዝርዝር ውስጥ ከ21ዎቹ ውስጥ ኬንያ ያስመዘገበችው 10 ነው አሁን ኢትዮጵያ ወደ ስድስት አድጋለች ከ5 ወደ ስድስት ስለዚህ የኬንያና ኢትዮጵያ ብቻ 16 ባንኮችን እዚ ውስጥ ከተዋል ከዚ ደቡብ አፍሪካ ደግሞ ሀገራቶች 20 ባንኮችን አስመዝግበዋል ዝቅተኛ ያለው ምዕራብና መካከለኛ አፍሪካ ነው 17 ባንኮች ናቸው እዚ ውስጥ ያሉት አምናም ዘንድሮም ከፍተኛ ድርሻውን የያዘው አንደኛው የደቡብ አፍሪካው ስታንዳርድ ባንክ ነው። የደቡብ አፍሪካው ስታንዳርድ ባንክ ይሄ በስቶክ ገበያ ውስጥ እየተሸጠ ያለ ባንክ ነው። በጣም የሚገርማችሁ የዚህ ባንክ 19.6 ከመቶ የኮመርሻል ባንክ ኦፍ ቻይና ድርሻ ያለበት ነው። ግዙፍ ነው። ጠቅላላ የካፒታል መጠኑ 13.2 ቢሊዮን ዶላር ነው። ኢትዮጵያ ውስጥ ከፍተኛ የሚባለው የኢትዮጵያ ንግድ ባንክ አንጻር ሲታይ 13 እጥፍ የሚበልጥ ነው። ሁለተኛው ናሽናል ባንክ ኦፍ ኢጅፕት ነው። ግብፅ ውስጥ ያለው ነው። ግብፅ ውስጥ ያለው ትልቁ የኮመርሻል ባንክ ነው። በ3.3 ቢሊዮን በ7.3 ቢሊዮን ዶላር ሁለተኛ ድርሻው ነው። አምናም ዘንድሮም ተመሳሳይ ነው። ሦስተኛው የሞሮኮ አቲጃ ረዋፍ የሚባለው ባንክ ነው። ይህም ስቶክ ውስጥ የሚሸጥ ነው ባንክ ነው፣ አክሲዮን ነው ማለት ነው። 6.2 ቢሊዮን ዶላር በማስመዝገብ ሶስተኛ ደረጃን ይዟል። የኢትዮጵያኖችን ስንመለከት የኢትዮጵያ ንግድ ባንክ ከዘጠነኛ ነው። በአንድ ቢሊዮን ዶላር ካፒታል ሁለተኛው የኢትዮጵያ ልማት ባንክ ነው። አንድ ደረጃ አሻሽሏል። አርባ አራተኛ ነበር ወደ አርባ ሦስተኛ መጥቷል፣ በ598 ሚሊዮን ዶላር ካፒታል ማለት ነው። ሶስተኛው በጣም የሚገርም ማሻሻያ ያደረገው ምንድን ነው? አዋሽ ባንክ 18 ደረጃዎችን ነው ያሻሻለው የአፍሪካ ቢዝነስ እንኳን ማጋዚኑ በጣም አፕሪሼት ያደረጋቸው ባንኮች አዋሽ፣ ዳሽን፣ አብሲኒያ ናቸው። በተከታታይ ያሉ አዋሽ 18 ደረጃ አሻሽሎ ከነበረበት 68ኛ 50ኛ ደረጃ ላይ መጥቷል። በአንድ ዓመት ውስጥ በ507 ሚሊዮን ዶላር ዳሽን ባንክ 16 ደረጃዎች ያሻሻለው አምና የነበረበት 87ኛ ወደ 71ኛ ደረጃ ላይ መጥቷል፣ በ330 ሚሊዮን ዶላር። በኢትዮጵያ አምስተኛ ደረጃ ላይ ያለው አቢሲኒያ ባንክ ነው። 17 ደረጃዎችን ያሻሻለው ከ89ኛ ወደ 72ተኛ ነው የመጣው። በአንድ ዓመት ውስጥ 17 ደረጃዎችን አሻሽሏል፣ በ328 ሚሊዮን ዶላር ነው። አዲስ የተቀላቀለው አምና ያልነበረው፣ አምና አምስት ባንኮች ብቻ ነበር የነበሩት፦ ኢትዮጵያ ንግድ ባንክ፣ ልማት ባንክ፣ አዋሽ፣ ዳሽን እና አቢሲኒያ ነበሩ። ዘንድሮ የኦሮሚያ ህብረት ስራ ባንክ ደረጃ ውስጥ ገብቷል፣ ዘጠና ሶስተኛ ሆኑ። በ248 ሚሊዮን ዶላር ምናልባት ከሪፎርም በኋላ ባንኮች ከፍተኛ አቅም እያሳዩ መጥተዋል። በብዙ ሪፖርት እሱን ተመልክታችኋል። ምናልባት እሱም እያገዛቸው እንደሆነ ይሰማኛል። ግን ከፍተኛ ፕሮግረስ ነው ያሳዩት። ይሄ በጣም ጥሩ ዜና ነው። በተለይ ደግሞ አብዛኞቹ እዚህ ውስጥ ያሉ ባንኮች ደረጃ ውስጥ ያሉ ባንኮችን ወርታች እየሄድን ስንመለከት አንደኛ እንኳ ስታንዳርድ ባንክ የሚባለው የቻይናም ድርሻ ያለበት ነው። የውጭ ባለሀብቶች ድርሻ ያለባቸው ናቸው አብዛኞቹ ባንኮች፣ ኬንያም ያሉ ባንኮችን ከተመለከት። ኢትዮጵያ ውስጥ ያሉ ባንኮች ግን ከኢትዮጵያ ንግድ ባንክና ከልማት ባንክ ውጭ ያሉት የግል ባንኮች የባለ አክሲዮኖች ድርሻ ናቸው። ከአስር ሺህ ከአስር ሺህ በላይ ባለ አክሲዮኖች ተሰብስበው ያቋቋማቸው ባንኮች ናቸው። ስለዚህ ሎካል በሆነ አቅም ነው የዚህን ያህል ደረጃ የደረሱትና ይሄ በጣም የሚበረታታ ነው። የአፍሪካ ቢዝነስ ማጋዚንም ኢትዮጵያ ውስጥ ያሉ ባንኮችን ፕሮግረስ በጣም በሚገርም መልኩ ነው እዚህ ሪፖርት ላይ ያቀረበው። አዋሽ፣ ዳሽን፣ አቢሲኒያ 18፣ 16ና 17 ደረጃዎችን ነው ያሻሻሉት በአንድ ዓመት ውስጥ። ይሄ በጣም ትልቅ ነው። ምናልባት ይሄ መረጃ የምትፈልጉት ከሆነ ብዬ ነው ያቀረብኩላችሁ። በጣም ጥሩ መረጃ ተስፋ የሚሰጥ ስለሆነ ነው። ማንኛውም ሀሳብ አስተያየት ካላችሁ ዘኢትዮጵያ ኢኮኖሚክስ ቢዩ ላይ ልትልኩልኝ ይችላላችሁ። ለነበረን ቆይታ በሙሉ ከልብ ከልብ አመሰግናለሁ። መልካም ቀን።